ሩትዬ እባክሽ በውስጤ ላኩልሽን መልእክት ለማየት ሞክሪ፣ ለመመለስ ሞክሪ። ቀደም ብላ እንግዲህ አንዳንድ መሴጆች አይታልኝ ነበር። በመቀጠል ደግሞ በሁኔታው ያው እሺ ነገር ነው ያለችኝ። በጣም ነው የሚያሳዝነው፣ ስላሉት ነገሮች። በጣም ቡታጅራ ያሉ ሰዎች ያካፈሉኝ መረጃ እጅግ ያሳዝናል። ከሰሞኑ አብርሽና ሩታ እየሆኑበት ያለውን ነገር ብዙዎቻችሁ እየተመለከታችሁ ነው ብዬ አስባለሁኝ። በሰው በሰው ስልኳን አፈላልገው መልእክት እንድልክላት ሆኗል ማለት ነው። በጣም ሩታ ያለችበት ነገር ያሳዝናል ያለችኝ በጣም እጅግ አንጀት ይበላል። ለሚዲያ እኛን ለማሳየት ሰውን ብዙ እንዳይጨነቅ ሚዲያ ላይ ወጥታ ምንም እንዳልሆነ ሰው ሆና ቪዲዮ ትስራልን ከእናቷ ጋር ትታይ እንጂ አሁን ሩታና እናትየው ያሉበት ነገር በጣም በቃ የሚደብር ነገር እንደሆነ ና አንዳንድ የሰፈር ሰው ደግሞ የማይሆን ነገር ሁሉ መልእክት እንዳደረሳቸው ነው አጠቃላይ እያደረሱ መረጃዎች ማለት ነው። እንግዲህ ትናንት የለቀቀው የአብረሽ ቪዲዮም ሌላ ጦስ ከባድ ችግር አምጥቷል። እሱንም በዝርዝር አስደምጣቸዋለሁ። ከቡታጅራ ብዙ ነገር ልከውልኛል ማለት ነው። ሰላም ውድ ሀገሬ ልጆች ሰው ጭንቀት የምትጨነቁ የሰው ችግር የሚገባችሁ ለሰው የምትጨነቁ በዚህን ያህል ደረጃ ተጨንቃችሁ ሩታዬ ሩታዬ አይዞሽ አለንልሽ እያላችሁ መልእክት ስትልቁ የነበራችሁ ቅን የሀገሬ ልጆች በያላችሁበት እውነት ሰላማችሁ ይብዛ። በሩታ በኩል እንዲህ ተከራካሪ ሆናችሁ ለተገፋ የቆማችሁትን እንግዲህ ፈጣሪ አምላክ ባላሰባችሁት ነገር ካሳችሁ ማለት ነው። ፈልገው ለቻናሌ አዲስ ከሆናችሁን ሰብስክራይብ እንድታደረጉኝ የኔም ቤተሰብ እንድትሆኑ ስልባ አክብሮ ተጠይቃችኋለሁ። ቀጥታ እንግዲህ ጊዜ መረጃዎች ነው ማልፈው እንግዲህ ያው አብርሽና ሩታ ያሉበት ነገር እጅግ ጊዜ ያሳዝናል። ሩታ ልትወልድ በተቀረበችበት ጊዜ እየተሰማ ያለው ነገር በጣም የሚያስጠላ በጣም የሚደብር የሆነ በቃ ደስ የማይል ነገር ነው እያየን ያለነው። በዚህም የተነሳ ነው ብዙዎች ተናደው መልእክት አስተያየት ሲሰጡ የነበረው። አብርሽ እሷ አልበቃ ብሎ እንግዲህ ሁለት ቪዲዮ በጣም የሚያናድር ነገር ነው እየለቀቀ ያለው ጭራሽ ከሩታ ቤተሰቦች ከሩታም ጋር እልህ እየተያዘ ይመስላል። አባትየው እንዳዘኑ እራሱ የሚያውቀዋል፣ በቪዲዮ ማየታቸዋል ብዬ አስባለሁ። በቀደም እንግዲህ አብርሽ እንትናን ሄርሜላን ጠርቶ ፕራንክ ቪዲዮ ቪዲዮ ሊሰራ ፈልጎ ነበር። በዛ ፕራንክ ቪዲዮ ላይ የተናገረው እውነታ እውነታ ነበር። አባቴ ያዘነበት ነው ትዳሬ ላንቺ ብያጥቻለሁ ከዚህ በኋላ ካንቺ ጋር መቀጠል አልፈልግም ብሎ ነው ብዙ ነገር ሲናገር የነበረው። ሰውም እውነት መስሎት ይሄ ልጅ ነቃ፣ ይሄ ልጅ የቤተሰብ ምክር ሰማ፣ የቤተሰብ ጭንቀት ሰማ ብሎ ብዙ ሰው ብዙ ሰው ነበር የተደሰተው። ምን ያረጋል ሄዶ ሄዶ ቪዲዮ መጨረሻ ላይ እንዳያችሁት ቀልዴ ነው፣ ፕራንክ ነው፣ ምንም አላስቀየምሽኝም ብሎ ሲናገር ነበር። አስቡት። ቪዲዮ መጀመሪያ ላይ የተናገራቸው እያንዳንዱ ነገሮች እውነት ነበሩ ግን በስተ መጨረሻ ፕራንክ ነው ብሎ ጭራሽ ለሄርሜላ ያለውን ክብር ነው ሲያሳይ ነበረው። በጣም ብዙ ሰው በዛ ቪዲዮዎች ተናዶ ሀሳብ አስተያየት ሲሰጥ ነበር። በኮሜንት ሁሉ ብዙ ሰው በሽቆ ሩትዬ እናት፣ ሩትዬ አለንልሽ፣ አይዞሽ፣ አትከፊ እያለ መልእክት ሲያካፍሉ ነበር። እንግዲህ ከሱ በኋላ ደግሞ ሌላ የሚያናድድ አውቆ ቪዲዮ የሚሰራው በጣም ነው የሚገርመኝ። ሁለት ሴቶችን ጭራሽ ጠርቶ አንደኛዋን እያስቀናቻት ጭራሽ እንግዲህ ሲሳሙ ሁሉ የሚያሳይ ቪዲዮ ነው ያጋራው። እኔ በዚህን ያህል ደረጃ ሩታ ስሜቱ አይጎዳም ብሎስ ነው እያሰበ ያለው ልጁ? እኔ ምንም አልገባኝም። ታዲያ እንግዲህ መጨረሻ የተለቀቀውን ቪዲዮ ብዙ የሩታን ች ነው ያናደደው። እሱ ፕራንክ እያለ ገና ለገና ቪዲዮ እንሰራለን እያለ ከሄርሜላ ከሌሎች ሴቶች ጋር ጭራሽ እርስ በርስ እያፎካከራቸው እንደ ባለ ትዳር እንኳን አይደለም እየሆነ ያለው ብሎ ነው ብዙ ሰው የተናደደው። በድጋሚ በዛ ቪዲዮም ኮመንቱ እንዳለ ተጥለቅልቆ የነበረው ሩታዬ የኔ እናት አለንልህ ሩታዬ የእኛ ቀብራራ እያለ ነው ብዙ ሰው ሀሳብ አስተያየት ያደረሰው ማለት ነው። አጠቃላይ ስላሉት ሁኔታ ብዙ ሰው ደግሞ ሌሎች በውስጥ እንደ ሩታ ከሰሞኑ በሆነው ነገር የእሷ ሀሳብስ ምን ሆነ እሷስ በንዴት ምን አለች እያሉ ሆኖ ብዙዎች ሊያውቁ ፈልገው የነበረው እንግዲህ በአጠቃላዩ ሩታ አሁን ላይ ሚዲያ ወጥታ መመላለሱ እጅግ እንዳደከማት አጠቃላይ በሆነው ነገር ግን እንዳዘነች በተለይ ደግሞ በሄርሜላም እንዳዘነች፣ እሷ ሴት አይደለች ወይ ምንድን ነው ነገሩ ብላ በጣም በሁኔታው አዝናለች ነው ያሉት። በተለይ የእርግዝናው ነገር መነጫነጭ ስሜት ይፈጥራል፣ መደበር፣ መከፋት ብዙ ሆደ ባሻነት ስሜት ይፈጥራል። በሱ ሁሉ አዝና ባለችበት ሰዓት ጭራሽ ከሌላ ሴት ጋር እየሆነ ያለው ነገር በጣም ያናደዳት ምንድን ነው ሚዲያስ መውጣቱ ስትል ነው ዝናብ በወቅቱ የነበረችውን ያሉት እናትየውን በጣም የተሰማቸው እኔ ገና ለገና እኮ ልጄ ስትወልድ አርሳለሁ ብዬ አዲስ አበባ ልሄድ የተዘጋጀው ሰው ነበርኩኝ። የኔን ሞራል የኔን እናቷን ሞራል እንኳን መጠበቅ አልቻለም። ምን አይነት ሰው ነው ብለው ነው በሁኔታው በጣም የተናደዱት። በቪዲዮ ግን መጥተው የሆዳቸውን በሆዳቸው ችለው ሁሉንም ችለው በቃ እናንተ ልጆች ተስማሙ፣ እኔ ሁለቱንም አሁንም እቆጣለሁ ነው ሲሉ መልእክት ሲያካፍሉ የነበረው ማለት ነው። አሁንም ብዙ ሰው ነው ሀሳብ አስተያየት እየሰጠ የሚገኘው። አብርሽ ምንም ሊነቃ አልቻለም። ሩታ እንግዲህ መውለጃዋ እየቀረበ ነው በዚህ ታሪካዊ ቀኗ እንኳን ይህ ልጅ አጠገቧ መሆን ሳይችል ቀርቶ ጭራሽ እንኳን አጠገብ መሆን አይደለም የሚያናድድ ቪዲዮ እየለቀቀ ነው ከእሷ ጋር እልህ እየተያዘ የሚገኘው ማለት ነው። ይህንን አስመልክቶ በጣም መናደዷን ነግረ ወይም በተለይ በሆኑት ነገሮች እጅግ በሽቃ ስለነበረ ያው ለሩታ ለማናገር ሞክር ያለው በሰጡኝ ዩዘር፣ ሩታ አይዞሽ፣ አለንልሽ፣ ምንም አትከፊ፣ ሁሉም የሚሆነው በፈጣሪ ፍቃድ ነው ምናምን የሚል ኮመንት ነበር ያረኩላት እና አይ ነገር ብላ አጠር ያለ ነገር ነው ቴክስት የጻፈችው እንግዲህ እሷ ቴሌግራም እንደሆነ ነው የነገሩኝ። አይ እንደሚወራው ቀላል አይደለም ነው የሆነ ነገር አለችኝ። እንዳዘነች ከቴክስቷ በቃ መረዳት ይቻላል። ና በቃ ምንም አይነት ነገር እንትናት በይ፣ አንቺ ለራስሽ ለእርግዝናዋ ተኩሪ፣ ለቤተሰቦችሽም መኖር አለብሽ፣ ቤተሰቦችሽም እንዳይከፉ ለእነሱ ነው አሁን መቆም ያለብሽ ነው ያልኳት። በስተ መጨረሻ እሺ ብቻ በሚል ነው በቃ አራት ነጥብ የዘጋችሁ ማለት ነው። ባካችሁ፣ ባካችሁ በዚህ ቪዲዮ የምትመለከቱ ሰዎች አብዛኞቻችሁ በእርግጥ በተከፋ ጎን ሆናችሁ ነው እንግዲህ ለሩታ ቆማችሁ ስትከራከሩ ብዙ ነገር አንዳንድ ሰዎች ግን በጣም በሚያሳዝን እጅግ በማይጠበቅ ሁኔታ የሰጣችሁት ኮሜንት በጣም ሚያሳቀኝ በጣም የሚያስቅ ነገር ነው። አብርሽና ሄርሚ ጉዞ ወደፊት የምትሉ ሰዎች አላችሁ። ሄርሚን ከዚህ በፊት ታቋታላችሁ። ምን አይነት ስብእና ነው እንደዚህ ኮመንት እንድታደርጉ የሚያደርጋችሁ? እባካችሁ እስቲ በጨዋነት ኮመንት አስቀምጡልኝ። በተለይ ሄርሜላን የሚደግፉ ሰዎች ነገ እናንተ በተለይ ሴት ሆናችሁ ነገ እናንተ በዛ በሩታ ቦታ ብትሆኑ ይሄ ነገር ሆዳ ያስብስም ብላችሁ ነው የምታስቡት? እንዴት ለተገፋ መቆም ሲገባችሁ አብሮ ና ሄርሚ ማንንም እንዳትሰሙ ጉዞ ወደፊት የምትሉት። በእርግጥ ማንንም አለመስማት ይችላሉ። ግን ሞራል፣ ሕሊና የሚባል ነገር አለ። እዛ ጋር አንድ ሴት እያለቀሰች ሆድ እየባሳት ልትወልድ ተቃርባ ከጎኗ እንግዲህ ያስረገዛት ሰው አጠገቧ ሳይኖር ከሱ አልፎ ተርፎ በሚዲያ እየታየ ከሌላ ሴት ጋር እየሆነ ምን አይነት ሞራል ውስጥ ምን አይነት መደበር ውስጥ እንደምትገባ እንኳን ልትገምቱ በማትችሉበት ሁኔታ ውስጥ እያለች እንዴት ነው ጉዞ ወደፊት ሄርሚ በርች የምትሉት? ሄርሚን ታቋታላችሁ። በጣም በቃ ስሜቴ እንዲነካ ነው ያደረገ። በጣም ሩታ ሌላ በጣም ተናዳበታለች ብሎ የነገሩኝ። እኔ እኮ አብርሽ እንደፈለገ ቢሆን እኔ ምንም አይመስለኝም። ሚዲያ ላይ ግን እየወጣ ምንድን ነው የሚያሳየው? ይሄ እኮ እኔን ብቻ አይደለም እየናቀ ያለው። እናቴ በዚህ ነገር እየተናቀች ነው። እናቴ በዚህ ነገሮች ውስጥ ራሱ እየተሸማቀቀች ነው። ሚዲያ የሚያሳየው ነገር ይሄ ሁሉ ጋጋታ ውስጥ ምንድን ነው ብላ ነው በጣም የተናደደችው። ልክ ነው፣ እውነት አላት ሩታ። ይሄ ልጅ የሚያደርገው ነገር እሱን ብቻ አይደለም የሚመለከተው። ሚዲያ እስከ ወጣ ድረስ ሩታን የሚያቃት የሩታን እናት የሚያውቅ ሰው ቪዲዮን እየወሰደ ለእነሱ ያሳያል። ይኸው ልጁ የእርሶን ልጅ አስረግዞ እሱ ግን ወደ ሌላ ሄደ እያለ የሰፈር መጠቋቋሚያም ነው ያረጋቸው ና እባክህ እባክህ አብርሽ እባክህ ንቃ በፕራንክ መልክ ለሄርሜላ ላይ የነገርካት ነገር ሁሉ አሁን ያለህበት ብዙ ሰው የተናደደበት ነገር ነው እና እባክህ ብዙ ሰው ያዘነበት ነገር አይጠቅምም። በፕራንክ መልክ ነግራሃታል፣ ችግሩን አንተም ትረዳዋለህ ብዬ አስባለሁ እና እባክህ ነቅተህ ያሉትን ነገሮች አስተካክለህ ከሩታ ጎን ሆነህ እንግዲህ ቢያንስ ልጅ ሲወለድ ታሪካዊ ቀን ላይ ከጎኑ አሁን አለበለዚያ ከባድ ጠባሳ ጠዋሳ ለእሷም ለልጇም ነው የሚሆነው። አንተም የምታዝንበት ነገር ነው የሚፈጠረው። ስለዚህ እቃ ደንገጥ ብለህ ያሉትን ነገሮች ተረድተህ ወደ ቤት ተመለስ ካለህበትም ስህተት ንቃ ለማለትም እንፈልጋለን ሩታም ጠንክሪ ልን እህታችን ሁሉም ያልፋል፣ በርቺ ለማለት እንፈልጋለን። አንዳንድ ልጆች ሄርሚን ደግፋችሁ የማይሆን ስህተት ውስጥ ልጁን የምትጨምሩትም እባካችሁ ካላችሁበት ነገር ተቆጠቡ ማለት ፈልጋለሁ። የሩታ ደጋፊዎች አሁንም ቢሆን ጉዞ ወደፊት፣ መልካሙን ሁሉ እንዲገጥማቸው አሁንም ተመኙ። ለሩታ ማገዛችሁ አይቅር ለማለት ነው። በሌሎች ቪዲዮዎች እስክንገናኝ ለዛሬ ይዤ የመጣሁት መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ፣ ሰላም።